አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ከንገትናምዱድና ዛሬ ደግሞ የስደት ውጤትን ላሳያችሁ ነው። እንጨት ቤት ወይንስ ብሎኬት ቤት? የትኛው ለማሰራት የቀላን ሂሳቡ እያላችሁ ግራ የተጋባችሁ የተዘገባችሁ ይኸው እኔም ከስንት ውጣወረድ ሀሳብ ከስንት ጦርነት ፍልሚያ በኋላ ይህን ቪዲዮ እንግዲህ ከሶስት ወር ከምናምን በፊት የተቀረጸ ቪዲዮ ነው። ገራሱ ሲጀምር ማለት ነው። እስከ መጨረሻው ተከታተሉ። እንግዲህ በዚህ ቪዲዮ ላይ ጥያቄ ካላችሁ መጠየቅ ትችላላችሁ። እስከ መጨረሻ እንደዚህ አይነት ቤት ከጅምሩ እስከ ጨርሱ ምን ያህል ሂሳብ የምነግራችሁ ይሆናል። ለምትፈልጉ ማለት ነው፣ ለማሰራት በሬዛችሁ ለተቀመጣችሁ የብሎኬት ቤት እንስራ የእንጨት ቤት እንስራ የትኛው ይሻላል ዋጋው የትኛው ውድ ነው፣ የትኛው ቅናሽ ነው እያላችሁ ግራ የተጋባችሁ ማለት ነው። እንግዲህ እኛም ከስንት ሙግት በኋላ ዋጋው ይቻል ይሆን ወይንስ አይቻል ይሆን እያልና ደግሞ ታውቃላችሁ በስደት ላይ ህገ ወጥ የሆናችሁ ሰዎች እንደኛ አይነት ያላችሁ ማለት ነው። ከባድ ነው የሚሆነው። አንዳንድ ጊዜ መድረሻችሁን ባታቁም መነሻችሁን አትርሱ እላለሁ። እንግዲህ ተወልጄ ያደኩበት ሀገር፣ ሰፈራችሁን እንደምታዋት በጫካ ድምጭ ብላ ላይ በአረንጓዴ ቅጠላበታል ማለት ነው። ከዛ ተነስቼ ወደዚህ ይህ ማለት እንግዲህ የስደት ውጤት ነው። ስደት ጥቅምም አለው ጉዳትም ያለው። ይህንን ማድረግ የምትችሉት ግን ስትሰሩ ነው። ስደት ላይ ስለተቀመጣችሁ ብቻ አይደለም። እና እንግዲህ የዶሮ ቤታችንን እንደምታዩት ቤቱ ድራሹ ጠፍቷል። ወላሂ እዚም ቤቱ የት ቦታ እንደነበረ ራሱ ይልም ዲምት ማጥቆት ጠፍቷል ማለት ነው። ይሄ የሆነው በእንደኛ አይነት በሸቃሊት ምክንያት ነው፣ በጀግና ሸቃሊት ምክንያት የምሬን እኮ ነው። አረብ ሀገር 20 ዓመትም ኑሮ 30 ዓመትም ኑሮ ካልሰራችሁ አልሰራችሁም። ግንሳ ስደት ላይ በኖራችሁበት ጊዜያችሁ ስራችሁን እየሰራችሁ አገራችሁ ላይ አላማ ካላችሁ መግቢያችሁን እናስተካክላለን ብላችሁ ከጀመራችሁ ቆርጣችሁ ከተነሳችሁ ትችላላችሁ ማለት ነው። በዚች ምድር ላይ ምንም የማይቻል ነገር የለም። እና እንግዲህ መጨረሻውን አላህ ያሳምረው። ተወከልቱ አላላህ ብለን ጀምረነዋል ቤተሰብ ጀምረናል ያው በዲፍረት ገብተንበታል ማለት ነው። እንደርኳችሁ ህገ ወጥ ሆናችሁ ስትኖሩ አንድ ቀን ከነነ ጎቴ እጅ ከፍንጅ ይዘው ጉዞ ወደ ሽመይስ፣ ከዛ ጉዞ ወደ ኢትዮጵያ። ያበራችሁ ሀገ ህገ ወጥ ሆናችሁ የምትኖሩ ሰዎች። በዛ ላይ ደግሞ ስራ መፍታት አለ፣ ስራ ማጣት አለ፣ ብቻ ከባድ ነው። ጀምረን ብንያዘስ፣ ጀምረን ስራ ብንፈታስ፣ ምናምን ምናምን ምናምን፣ ስንት ሀሳብ ከዚህ ሁሉ ማለት ነው። ከዚህ ሁሉ ብራችሁን ጥርቅም ቅም ማድረጋችሁ፣ አቅም ሲኖራችሁ ቦታችሁን ትገዛላችሁ። ከዛስ ይሄን የምታደርጉት ያኔ ቋሚ ስራ ካላችሁ ምናምን ነው። ሁለተኛ ነገር ደግሞ ቦታችሁን ከያዛችሁ በኋላ ጥርቅም ቅም ምታደርጉና ባላችሁበት ሀገር በድርሃምም ሆነ በሊዳርም በሪያልም ብራችሁን ባላችሁበት ሀገር ስብስብ ባደረጋችሁ ማስቀመጥ ከዛ ያው እንደኛ ማለት ነው የአሁንኛ መጀመሪያ ላይ ይሄው በንያዝ በንያዝስ የሚለው አሰብ ውጣ ውረድ በኋላ ጠርቅም ቅም ካደረግን በኋላ እንግዲህ ይሄ ብሎኬት ቤት ሰባት በስምንት አምስት ክላስ ቤት ምን ያህል ዋጋ ይፈጃል? ቆርቆሮስ ከሚለበስ ምናምን የሚለውን ዋጋ ካጣራን በኋላ በአናጺዎች ማለት ነው፣ ያኔ በማለ በባለ ሙያዎች ከዛ በኋላ ነው ያስጀመርነው። ምክንያቱም ትንሽ ብሬዛችሁ ጀምራችሁ ብትያዙስ ምንድን ነው የሚወጣችሁ? ከበር ነው ወላህ ናዝም ስራን ቢኖራችሁ ስራ ሆኖ አሁን ብዙም የሚያዙ ሴቶች አሉ። ለረፍት ወጥተው ቢጋላ ሂደው ብቻ በተለያየ አጋጣሚ እየያዙና አላማቸው ሳይሳካ ወደ ሀገር ይገባሉ። እዛ ላይ የሚኖር ብስጭት የሚኖር ልዲያማ አስቡት። እና ማለት ነው እውነት በሰው ሀገር ያላቸው ሴቶች ጊዜያችሁን በአግባቡ ተጠቀሙ፣ ጊዜያችሁን በአግባቡ ተጠቀሙ። ተው እኔ ተናግሬ ያለሁ ስደት ላይ ወደ ስደት ለማውጣት

ፖሊስ አንጠጥሮ አገርሽ ሲወረውርሽ፣ ያኔ እንደገና ነው ደግሞ ተመልሰሽ ስደት ከማለት ተመልሰሽ የሰው ቤት ከማለት፣ ባለሽበት ሀገር ባለሽበት ጊዜ ስራ ካለሽ ቆፍጠን ሰቅጣጥ፣ በላይ ስራሽን ሰርተሽ አላማሽን አስተካክለሽ ቤተሰቦችሽ እንዲኮሩብሽ፣ አንቺን በሰራሽው ስራ እንድትኮሪ። እውነቴን ነው የምላችሁ። አሁን አብዛኛዎቹ እዚህ ሀገር ላይ አስራ ምናምን አመት አስራ አምስት አመት አስራ ስድስት አመት አስራ ስምንት አመት ኖረው ስራ ይሰራሉ፣ ቤተሰብን ከአቅም በላይ እየረዳሉ። በነገራችን ላይ ገንዘብ ቢኖራችሁ ሰው ከሌላችሁ ከንቱ ናችሁ። ገንዘብ ብቻ በቂ አይደለም፣ ሰውም ያስፈልጋል። እንደዚህ ቁሞ የሚያሰራ ማለት ነው። ታማኝ ሰው ቤተሰብ ብቻ አይደለም ታማኝ ቤተሰብ፣ በዛ ላይ እውቀት ያለው ቤተሰብ ያስፈልጋችኋል። ገንዘብ ብቻ አስፈላጊ አይደለም። እና ግንሳ ሰው ያላችሁ ገንዘብ እያላችሁ ጊዜያችሁን ከንቱ የምታሳልፉበት ለዛሬ ብቻ እያላችሁ ተዘሉ ተዘሉ ተዘሉ እና ከዛስ አንድ ቀን እጅ ከፍንጅ ተይዘሽ ሀገር ስትገቢ ከዛስ ምንድነው የሚወጣችሁ? አስባችሁታል? ያለ ልዳማ ያለ ጸጸት። የፈሰሰ ውሃ አይታፈስም፣ የፈሰሰ ውሃ አይታፈስም። ስለዚህ ባላችሁበት ሀገር፣ ባላችሁበት ጊዜ፣ ባላችሁ ስራ አገራችሁ ላይ ስትሄዱ የምትኮሩበት እውነቴን ነው። የሚሸጥ የሚለወጥ ነገር ለራሳችሁ ህይወታችሁን አስተካክላችሁ መኖር ትችላላችሁ። እንግዲህ ይህን ቤት ከተጀመረ ሰኔ አካባቢ ላይ ነው የተጀመረው። በነገራችን ላይ የእንጨት ቤት እኔ በሁለት ወር በምናምን የሚያልቅ ነበር የመሰለኝና የእንጨት ቤት አሁን ብዙ ፕሮሰስ አለው። እንጨት ትላላችሁ፣ ቆርቆሮ፣ ሚስማር፣ ብቻ ማገር ይሏችኋል፣ ቋሚ ይሏችኋል፣ ገረገንቲ ይሏችኋል። ከዛ ውሃ ልክ ይታሰራል። በቃ ፕሮሰሱ ምናምን፣ ወደ መረጋ ሲትከር ደግሞ ጭድ ይሏችኋል፣ ጭቃ ይሏችኋል። ብቻ ኳታቱ በዛፍ ከዛ ገረፋ ምናምን እና ይህም ያው እንደዛ ነው፣ ይደክማል። በነገራችሁ ላይ ብዙ ውጣ ውረድ ያለው፣ በዛ ላይ ደግሞ ብዙ ጊዜ ይወስዳል ማለት ነው። እና ከሶስት ወር ከምናምን በኋላ እዚህ ደረጃ ደርሷል። አልሐምዱሊላ የተጀመረ ነገር ማለቁ አይቀርም። በአላህ እገዛ ማለት ነው። የስደት ውጤት ነው የመድ ነው የስደት ውጤት ነው ይሄ ሁሉ እና ያው ስደት ጎጅም ነው ጠቃሚም ነው ማለት ነው። ስደት ለተቀመጣችሁ ብቻ ደግሞ አይደለም። ስቅጥጥ ስትር ብላችሁ ስትሰሩ ነው የምትሰሩት። ካልሰራችሁ ቁጭ ስራ እየመለቀ እየመረጣችሁ ሰነፍ ከሆናችሁ ምናምን መስራታችሁ አረብ ሀገር መቀመጣችሁ ፋይዳ የለውም እና እንደዚህ ነው።